ማርበርግ ቫይረስ ከኢቦላ ቫይረስ ጋር ተመሳሳይ ቤተሰብ ውስጥ የሚገኝ ልክ እንደ ኢቦላ ቫይረስ አጣጥፎ የሚገድልና በቫይረስ የሚመጣ በሽታ ነው። ዶክተር ሃና በየነ ባላለው የምትከታተሉት የጤና መንገድና ሕክምና ወይም ወይ ኦፍ ሄልዝ ኤንድ ትሪትመንት ይባላል። የማርበርግ ቫይረስ በሽታ ወደ ሰው የሚተላለፈው በማርበርግ ቫይረስ አማካኝነት ፍሩት ባት በሚባል የሌሊት ወፍ ሲሆን ከኢቦላ ቫይረስ ጋር ተመሳሳይ ቤተሰብ ውስጥ የሚገኝ አጣዳፊና ጊዜ የማይሰጥ ገዳይ በሽታ ነው። ኢቦላ እና ማርበርግ ቫይረስ ሁለቱም በአንድ ቤተሰብ ውስጥ ቢገኙም የተለያዩ ቫይረሶችና ተመሳሳይ ምልክት ያላቸው ናቸው። ማርበርግ ቫይረስ ሰውንም ሆነ እንስሳትን የሚያጠቃ ነው። ማርበርግ ቫይረስ እንደ ኢሮፓውያን አቆጣጠር በ1967 ዓ.ም በጀርመን እና በዩጎዝላቪያ መጀመሪያ የታየ ሲሆን 31 ሰዎች በቫይረሱ እንደተያዙና ከእነዚህም ውስጥ ሰባቱ መሞታቸውን ጥናት ያሳያል። እንደ ኢውሮፕያን አቆጣጠር በ1975 ዓ ም ጆሃንስበርግ ሳውዝ አፍሪካ ውስጥ ቫይረሱ በሦስት ሰዎች ላይ መታየቱና ከእነዚህም ውስጥ አንድ ሰው መሞቱ፣ በ1987ና በ1990 በኬንያ እና በሩሲያ ቫይረሱ እንደታየና ከታየባቸው ሰዎች መካከል በግማሽ መሞታቸው፣ በ1998 እስከ 2000 ዓ ም በ154 ሰዎች ላይ ታይቶ 128 ሰዎች እንደሞቱ በ2004 እስከ 2005 ዓመተ ምህረት በአንጎላ ላይ 252 ሰዎች ተይዘው 227 ሰዎች እንደሞቱ በ2007 እና በ2008 ዓመተ ምህረት በኡጋንዳ እና በዩኤስ ለጉብኝት የመጡ ሰዎች በበሽታው እንደተያዙና አንድ ሰው እንደሞተ 2008 እስከ 2017 ዓመተ ምህረት በኡጋንዳ እና በተጓዦቹ ላይ ይህ የቫይረሱ በሽታ እንደተመዘገበና ከተመዘገቡት ውስጥ ከግማሽ በላይ በቫይረሱ አማካኝነት እንደሞቱ እንደ ኢሮፕያን አቆጣጠር በ2021 ጊኒ፣ በ2022 በጋና እያለ ለ55 ዓመታት ከአገር ወደ አገር በእንስሳም ሆነ ከሰው ወደ ሰው በመተላለፍ አስደርሷል። የካቲት 13 2023 የታየው ኢኳቶሪያል ጊኒ ላይ ሲሆን በቫይረሱ የተጠቁ ዘጠኝ ሰዎች ሆነው ከእነዚህም መካከል ሰባቱ ህይወታቸው ማለፉ ተገልጿል። እንደገናም ታንዛኒያ ላይ መጋቢት 21 2023 8 ሰዎች በቫይረሱ ተይዘው አምስት ሰዎች መሞታቸው ተገልጿል። አሁን ደግሞ በሀገራችን በደቡብ ኢትዮጵያ ጅንካ ከተማ በዘጠኝ ሰዎች ላይ ምልክቱ እንደታየ ተገልጿል። የማርበርግ ቫይረስ በሽታ ከዛሬ 55 ዓመት በፊት ጀምሮ እስካሁን ባለው ሂደት በላብራቶሪ ተረጋግጦ ቫይረሱ በሰውነታቸው በተገኘባቸው ሰዎች ላይ ከግማሽ በላይ እንደሚሞቱ ያሳያል። የማርበርግ ቫይረስ በሽታ ገዳይ በሽታ ነው። ቫይረሱ ከታመመ ሰው ወደ ጤነኛ ሰው የሚተላለፍበት መንገድ በተቧጨረ ቆዳ ወይም በተሰነጠቀ ቆዳ፣ በአይን፣ በአፍንጫ፣ በአፍ በሚወጣ ደምና ምራቅ፣ በሽንት፣ በላብ፣ በሰገራ፣ በማስመለስ፣ በጡት ማጥባት፣ በሽርት ውሃ፣ በቫይረሱ የተያዘ ሰው የተጠቀመበትን ዕቃ መልሶ መጠቀም፣ ለምሳሌ የመኝታ ቁሶች ልብሶች፣ የምግብ እቃዎች፣ መርፌና የመሳሰሉትን መጠቀም በቫይረሱ የተጠቃ ሬሳን በመነካካት ይተላልፋል። የማርበርግ ቫይረስ በሽታ ምልክት ምን ምንድን ነው? በቫይረሱ ከተጠቁ ከ2 እስከ 21 ቀን በኋላ ምልክቱ መታየት ይጀምራል። ምልክቱም ድንገት የሚታይ ትኩሳት፣ ብርድ ብርድ ማለት፣ ኃይለኛ ራስ ምታት፣ ሰውነት መድከምና የሰውነት ስብርብር ማለት። እነዚህ ምልክቶች በታዩ ከአምስት ቀን በኋላ ደረት፣ ጀርባ፣ ሆድ ላይ የሚታይ ሽፍታ፣ ማቅለሽለሽ፣ ማስመለስ፣ የደረት ውጋት፣ የጉሮሮ ህመም፣ የሆድ ቁርጠት፣ አልፎ አልፎ ተቅማጥ ሊታይ ይችላል። ምልክቱ ሲብስ የቆዳም ሆነ የዓይን ቢጫ መሆን፣ የውስጥ የሆድ ክፍል ላይ ብግነት መፈጠር፣ ከመጠን በላይ ክብደት መቀነስ፣ ግራ መጋባት፣ ሰውነት በቂ የሆነ ደም አለማግኘት የጉበት ህመም፣ ብዙ ደም መፍሰስ፣ የውስጥ አካል መጎዳት ናቸው። ከምልክቱ ባሻገር ቫይረሱ በሰውነት ውስጥ እንዳለ በጤና ተቋም የሚታወቅበት ዘዴ ኤላይዛ፣ አርቲፒሲአር፣ ኤሌክትሮን ማይክሮስኮፒክ እና ሌሎችን በመጠቀም ቫይረሱ በሰውነት ውስጥ ካለ ለማየት ይጠቅማል። ለማርበርግ ቫይረስ በሽታ ተብሎ የተቀመጠ ክትባትም ሆነ መድኃኒት የለም። ነገር ግን በሕክምና ተቋም ህመሙ ወደ ከፋ ነገር ከፍ እንዳይል ፈሳሽ በጉልኮስ መልክ፣ ኦክሲጅን፣ ብዙ ደም ከፈሰሰ ደም ይተካል። በተጨማሪ ደም ፈሶ እንዳያልቅ ደም የሚያረጋ ይሰጣል። ማርበርግ ቫይረስ በሽታን እንዴት እንከላከል? በመጀመሪያ ከሌሊት ወፍ ጋር ያለ ንክኪን መቀነስ፣ ማርበርግ ቫይረስ በሽታ የታየበትን ሰው ኳራንቲን ማስገባት፣ የሚበላበትን የሚጠጣበትና የሚተኛበትን ቁሳቁስ መለየት። ታካሚውን የሚንከባከብ ሰው ደግሞ ጋውን፣ ጓንት፣ ማስክ በመልበስ ራስን ከቫይረሱ መጠበቅ አስፈላጊ ነው። ማርበርግ ቫይረስ በሽታ ገዳይ ቢሆንም ተገቢውን ጥንቃቄ በማድረግ ራስን በሽታው ከተያዘ ሰው፣ ከእንስሳት ንክኪ በማግለል የራስን ጤንነት መጠበቅ ይቻላል። እንግዲህ ለዛሬ ይዤላችሁ የቀረብኩት የጊዜው መልእክት ይህንን ይመስል ነበር። ጠቃሚ ይሆናል ብዬ አስባለሁ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ በሀሳብ መስጫ ወይም በቴሌግራም ግሩፕ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።